እንኳን ለሊቀ መላእክት ለቅዱስ ሩፋኤል ወራዊ ክብረ በዓል በሰላም አደረሳችሁ። በአብ ስም አምነን አብን ወላዲ ብለን በወልድ ስም አምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስንም ሰራፂ ብለን ምንም ላጠይቆ አካላት ሶስት ብንል በባህሪው በሕልውና በመለኮት አንድ አምላክ ብለን አምነን አስቀድመን በግንቦት 12 ቀን እንደተናገርነው ክቡራን የሚሆኑ ከሰማያውያን ሊቃነ መላእክት ቁርተኛ የሚሆን የቅዱስ ሩፋኤል በዓል በዚች ቀን የሚከበርና የሚታሰብ መሆኑን እንናገራለን። ይህም ዕለት በሊቀ ጳጳሱ በአባ ቴዎፍሎስ ዘመን እስክንድሪያ በምትባል አገር ዳርቻ ባለች ደሴት በውስጧ ብዙ ታምራት የተፈጸመባት በቅዱስ ሩፋኤል ስም የታነጸች ቤተ ክርስቲያን የተባረከችበትና የተቀደሰችበት ዕለት ነው። ይህም የሆነው አንዲት በጣም ሀብታም የሆነች ሮማዊት የሮም ሀገር ሴት ንዑድ ክቡር የሚሆን ቅዱስ ሩፋኤልን ስዕልና ልጆቿን እንዲሁም ከባሏ በውርስ ያገኘችውን ብዙ ገንዘብ ይዛ ወደ ሊቀ ጳጳሱ ወደ አባ ቴዎፍሎስ ዘንድ በመጣችበት ጊዜ ነበር። ከመጣችበት በኋላ በሊቀ ጳጳሱ ቤት ፊት ለፊት ያለውን ኮረብታ አስቆፍረችና ከመሬቱ ውስጥ ወርቅ የተከማቸበት ሳጥን ተገን ተገኘ። ከዚህም በኋላ ሊቀጳጳሱ አባ ቲዮፍሎስ ብዙ አብያተ ክርስቲያን አሳነጸች። ከነዚህም ውስጥ እስክንድሪያ በምትባል አገር ዳርቻ ባለች ደሴት ላይ ክቡሪ በሚሆን በቅዱስ ሩፋኤል ስም የተሰራች ይህቺ ቤተ ክርስቲያን ትገኝበት ነበር። ሥራዋንም ሰርቶ በፈጸመ ጊዜ በዚችው ዕለት በታላቅ ክብር አክብሮ ባረካት፣ ቀደሳት። ብዙ ሕዝብና ምእመናን በቤተ ክርስቲያኒቱ ውስጥ ሲጸልዩ ሳለ ቤተ ክርስቲያኒቷ ተንቀጠቀጠች፣ ብዙም ታወከች፤ ማዕበል እንደሚያንገላታው መርከብ ተንገላታች። ከነቀጥቃጡም የተነሳ ቤተ ክርስቲያኗ በባህር አሸዋ ላይና ያለመንቀሳቀስ በባህር ውስጥ ጸንቶ የሚኖር ከሌሎቹ አሳ ነባሪዎች እጅግ በጣም የሚበልጥ አሳ ነባሪ ጀርባ ላይ የታነጸች መሆኗን አይተው ተረዱ ያም አሳ ነባሪ ከሰዎች ብዛት የተነሳ ክብደት ስለተሰማው ተሰማው ያቺን ቤተ ክርስቲያን ይገለብጣት ዘንድ ሰይጣን አነሳሰው። በውስጧም ያሉ ሰዎችና ሊቀ ጳጳሱ ያድናቸው ዘንድ ወደ ጌታችንና አምላካችን ኢየሱስ ክርስቶስ በታላቅ ቃል ጮሆ ክቡር የሚሆን ወደ ቅዱስ ሩፋኤልም ማለዱ። በዚያን ጊዜ ልዑል እግዚአብሔር ንዑድ ክቡር የሚሆን ቅዱስ ሩፋኤልን ላከላቸውና ከጭንቃቸው አዳናቸው፣ ከአዘናቸውም አረጋጋቸው። አሳነባሪውንም ባለህበት ቦታ ሳትንቀሳቀስ በእግዚአብሔር ትእዛዝ ጸንተ ኑር በማለት በያዘው ጦር ወቅቶ እንዳይንቀሳቀስ ጸጥ ስለደረገው ያለምንም መንቀሳቀስ ባለበት ቦታ ጸጥ ብሎ ቆመ። ከዚያም ጊዜ ጀምሮ በዚች ቤተ ክርስቲያን ብዙ ድንቅ ድንቅ ታምራት ሲደረግባት ሕሙማን ከደዌያቸው ሲፈወሱባት ቆየ። ነገር ግን የእስላሞች መንግስት እስኪቋቋም ድረስ በዚህ ሁኔታ እንዳለች ከዕለታት በአንድ ቀን አሳነባሪው ተንቀሳቀሰና የረጋውን ባህር ማዕበል ሞገድ ተነስቶ ስለመታው ቤተ ክርስቲያኗ ፈራረሰች። በዚያች ቦታ ላይ የሚኖሩትና ብዙ ሰዎች ባህሩ አሰጠማቸው። የመላእክት አለቃ የሚሆን የቅዱስ ሩፋኤል አማላጅነቱ፣ ቸርነቱ ከባሕረ ኃጢአት መሰጠም፣ ከዚህ ዓለም ማዕበል ሞገድ መንገላታት ሁላችንን ይጠብቀን ለዘላለሙ አሜን። የሰውን ልጅ ደስ ለማሰኘት ልዩ ስጦታ ላለው ለሩፋኤል ሰላም እላለሁ። ደዌ ኃጢአትን ይፈውሳል ቁስለ ነፍስንም ያክማልና፣ ስለዚህም እውነትን የሚከተሉ ይቅርታን ያገኛሉ በተንኮል ጎዳና የሚጓዙ ግን በነፍሳቸውም በስጋቸውም ጥፋትን ያስከትላሉ ሲል ለወዳጁ ለጦቢት አስረዳው፣ አስገነዘበው። ዳግመኛ የቁስጥንጥንያው ሊቀ ጳጳስ አባ ዮሐንስ ስለ ቅዱስ ሩፋኤል ታላቅ ታምራት ለጻድቁ አኖሬዎስ እንዲህ ሲል ተናገረ። ንጉሥ ሆይ እንግዲህ በማስተዋል ስማ። ወደ አንተ እንመጣ ዘንድ በመርከብ ላይ ተሳፍረን ነበርና፣ እንዲህ በጉዞ ላይ ሳለን በአንድ ደሴት ውስጥ አንዲት ቤተ ክርስቲያን አየን። ቀኑም ቀዳሚ ሰንበት ነበር። ወደ ቦም በደረስን ጊዜ ቅድስትና ክብርት የምትሆን በዕለተ ሰንበት ክርስቲያን የጌታችንን የመድኃኒታችንን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ለመቀበል ወደ እሷ ስናመራ በዚያች ቤተ ክርስቲያን አካባቢ አንዲት አነስተኛ ደብር አገኘን። በውስጧም የሚኖሩ ብዙ ወንድሞች መነኮሳት ነበሩ። ክቡር ምስጋና ለእሱ ይሁንና እግዚአብሔር ትእዛዝ ወደ እነርሱ በደረስን ጊዜ ምናልባት ከቀድሞ አባቶች የተጻፈ መጽሐፈ ብሉይ በእናንተ ዘንድ ቢኖር እመራመርበት ዘንድ ብትሰጡኝ ፈቃዳችሁን እጠይቃለሁ ሲል ስል ብጠይቃቸው በቤተ ክርስቲያኒቱ ግምጃ ቤት ውስጥ ብዙ መጽሐፍት ይገኛሉ፣ ነገር ግን እኛ ትርጉማቸው ምን እንደሚል ለይተን አናውቀም አሉኝ። እኔም እስኪ አምጥታችሁልኝ ልመልከታቸው አልኳቸውና ካመጡልኝ በኋላ እግዚአብሔር ከደቀ መዘሙርቱ በፊት ያደረጋቸውን ልዩ ልዩ ታምራትና ስለ ሰማይና ምድር ጥንተ ተፈጥሮ እንዲሁም ከፍጥረተ ዓለም እስከ ህልቀተ ዓለም ድረስ ዓለም ላይ የሚደርሱትን ሁኔታዎች ስመራመር አገኘው። እንዲሁም ሌሎች መጽሐፍትን ስመራመር ደቀ መዛሙርቱ ምስጢረ መለኮቱን ይገልጽላቸው ዘንድ ጌታ ኢየሱስ ክርስቶስን ጠይቀውት በደብረ ዘይት ሰብስቧቸው ሳለ ሰባቱ ሊቃነ መላእክት ሹመትና ማዕረግ የሚያስረዳ አባቶቻችን ሐዋርያት የጻፉትን አንድ መጽሐፍ አገኘሁ። በውስጡ የተጻፈውም እንግዲህ እንዲህ የሚል ነበር። የሐዋርያት ፈጣሪያቸውን ጌታችንና አምላካችን እግዚአብሔር ሆይ ስለ ቅዱስ ሩፋኤል ክብር ታስረዳን ዘንድ እንደምንሃለን፣ በምን ቀን በየትኛውስ ወር እንደሾም ከክብሩና ማዕረጉስ ከሌሎች ሊቃነ መላእክት ክብር ጋራ ትክክል እንደሆነ ስለሱ በዓለሙ ሁሉ እንድናስተምር ትገልጽልን ዘንድ እንልማልዳለን አሉት። እሱም ከወሩ ሁሉ አነስተኛ በሆነው በጳጉሜን ሶስት ቀን የመታሰቢያውን በዓል አድርጉ ብሎ ስላዘዛቸው በዚሁ ዕለት በዓሉ ይከበር ዘንድ ሕግ ሰርተው ወሰኑ። ስለዚህ በዚህ መልአክ አማላጅነት እግዚአብሔር ይቅርታ ቸርነት ያገኙ ዘንድ በችግራቸውና በጭንቃቸው ጊዜ በዚች ቀን ሰዎች ሁሉ ልመናቸውን ያቀርቡለታል። በዚያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስቱ ሊቃነ መላእክት ማለት ሚካኤልና ገብርኤል ሩፋኤልም ከሦስተኛ ይቱ ሰማይ ይመጡ ዘንድ አዘዛቸውና በታላቅ ክብር መጥተው ከጌታችን ከኢየሱስ ክርስቶስ ፊት ሰግደው ቆሙ። ከዚያም ጌታችን ኢየሱስ ክርስቶስ ሩፋኤልና ሩፋኤልም ጠቀሰውና ክብርህንና ገናንነትህን ያውቁ ዘንድ ለሐዋርያት የስምህን ትርጉም ግለጽላቸው አለው። የመላእክት አለቃ ቅዱስ ሩፋኤልም ለአዋርያት የእኔ ስም ሩፋኤል ነው። ትርጓሜውም የዋና ሰውን አስደሳች ማለት ሲሆን ማዕረጌም ከሊቃነ መላእክት ሦስተኛ ማዕረግ ነው። የመላእክት ሁሉ አለቃ ሚካኤል ግን ከቀድሞ ጀምሮ የመላእክት ሁሉ የበላይ አለቃ ነው። ትርጓሜውም ይቅርባይና እጹብ ድንቅ ማለት ነው። ዳግመኛም የመላእክት አለቃ ገብርኤል አስቀድሞ የጌታችንን የኢየሱስ ክርስቶስን ከቅድስት ድንግል ማርያም መወለዱ ያበሰረ ስለሆነ አምላክ ወሰብ እየተባለ ይጠራል። አሁንም ሦስተኛ ላስገንዘባችሁ የምፈልገው የእኔ ስም ሩፋዬ ሩፋይ ሲሆን ይኸውም የዋህ ቸሪ፣ ቅርባይ ማለት ነው። ኃጥኣንን ስለበደላቸው በደላቸው ወደ እግዚአብሔር አላሳጣቸውምና ነገር ግን ስለ የዋህነቴና ስለ ማዳኔ የሰውንም ልጅ እጅግ ስለ መውደዴ ከኃጢአታቸው ተመልሰው ንሳ ይገቡ ዘንድ በዘመን ላይ ዘመን ይጨምርላቸዋለሁ። አስፈጻሚ መላእክት መላእክም እልክላቸዋለሁ። እኔ ሩፋይል እግዚአብሔር በሀያ ሶስቱ ነገደ መላእክት ላይ የሾመኝ የመላእክት አለቃ ነኝ። ስለዚህም እግዚአብሔር አብንና ይቅርባይ የሚሆን ልጁን ኢየሱስ ክርስቶስን ከኃጢአት የሚያነጻ የባሕሪ ሕይወቱ የሚሆን መንፈስ ቅዱስንም አመሰግነዋለሁ። ጌታ ኢየሱስ ክርስቶስም በደብረ ጽዮን ከደቀ መዛሙርቱ ጋራ በዙፋኑ ላይ ተቀምጦ ክብር የተመላበት እውነተኛውን የሕይወትን ጽዋ ለቅዱሳኖቹ ባዘጋጀላቸው ጊዜ መልካሙንና በጎን ሰማያዊ መጠን አድላቸው ዘንድ እግዚአብሔር ያዘዘኝ እኔ ሩፋኤል ነኝ። በዚች የደስታና የሕይወት ቀን በሆነች በዛሬቱ ዕለት ሕይወትን የምታሰጥ ከሆነች ከእፀ ሕይወት አፀቅና እንዲሁም የጽጌረዳ አበባና ዘንባባ ለክርስቲያኖች አበረከትላቸው ዘንድ እግዚአብሔር ያዘዘኝ እኔ ሩፋኤል ነኝ። ሰማያውያን መዛግብት ከስልጣኔ ስር የሆኑና እነሱንም እግዚአብሔር ባዘዘ ጊዜ ልከፍታቸውና ልዘጋቸው ስልጣን ያለኝ እኔ ሩፋኤል ነኝ። እንደሌሎቹ የስልጣን ጓደኞቼ ሊቃነ መላእክት ሁሉ እግዚአብሔር በሾመኝና ባከበረኝ በዚች በጳጉሜን ሶስት ቀን አንዱ ሰው ከችግር ላይ ያለውን ሰው በእኔ ስም እርዳታ ቢያደርግለት ወይም መጽሐፍ ቢጽፍና በኔስም ቅዱሳን ላንዱ መታሰቢያ ቢያደርግ እንዲሁም የስሜ መታሰቢያ በሆነችው ዛሬቱ ዕለት ለቤተ ክርስቲያን ጧፍ እጣን መባ የሚያገባ ኢየሩሳሌም ሰማያዊት እስኪገባ ድረስ በብርሃን ሰረገላ አሳፍሬ አሸኘዋለሁ። በምድር ላይ ፈጽሞ ምሳሌ የማይገኝለት ሽታው እጅግ በጣም ጣፋጭ የሆነ የሽቱ አበባ እቅፍ በእጁ አበረክትላታለሁ። እናንት እግዚአብሔር የመረጣችሁ ሐዋርያት ሆይ፣ በዚህ ዓለም ስብከተ ወንጌል አስፋፍታችሁ ወደ እግዚአብሔር መንግሥት እስክትጠሩ ድረስ ሁሉ ጊዜ እጠብቃችሁና እረዳችሁ ዘንድ ከእኔ የምትፈልጉትን ሁሉ ጠይቁ። አሁንም በዚህ ዓለም ሁሉ ሰዎች መታሰቢያዬን ያደርጉ ዘንድ አስተምሯቸው ስለ እነሱ ወደ እግዚአብሔር እየማለዱ ከችግራቸውና ከጭንቀታቸው እንዳድናቸው በሰማይም የስቃይና የኮነኔ ቦታ ፈጽመው አዩምና አላቸው። ይህንንም ካላቸው በኋላ መልአኩ ቅዱስ ሩፋኤል በእግዚአብሔር ፊት ሰገደ። እንግዲህም ይህ ሊቀ መላእክት ቅዱስ ሩፋኤል ያደረጋቸው ታምራት እጅግ ብዙ ስለሆኑ እኛም የመታሰቢያውን በዓል ሁሉ ጊዜ በማድረግ ይገባልና እሱ ስለኛ ወደ እግዚአብሔር ይለምናል ይማልዳልና። የቅዱስ ሩፋኤል ጸሎቱ በረከቱ፣ አማላጅነቱ ለሁላችን ይደረግልን ለዘላለሙ አሜን።